በውሸት የተደበቀ በጫጫታ የተደበቀ በተራርፋ የተደበቀ አንጸባራቂ ዲፕሎማሲያዊ እና ኢኮኖሚያዊ ብሎ ማህበራዊ ድሎቻችንን ነው ፕሬዝዳንት ኢሳያስ ቀስላሴ ትላንትና የዘረዘሩ የተፈጥሮ ጋዝን የሚያህል ነገር ወጥቶ በልኩ መተረክ በልኩ ማውራትና መሸጥ የተሳነን ምስኪኖች ነን። የኢትዮጵያ መንግስት የባህር በር ጥያቄውን እያነሳ ያለው በወሰዳችሁበት መንገድ ለመመለስ አይደለም። ባልሞከራችሁት ነገር ግን በሚቻል ታደሰ ወረደ የሚባሉ ሰውም አሉ። አብረው ይጎስማሉ አብረው ያስጎስማሉ። የፌዴራል መንግስት እኮ አልዋጋም አለ፣ አይዋጋም። የዛሬ አምስት ዓመት የነበረችውን አዋክባችሁ ነጥላችሁ የያዛችኋትን ትግራይና አሁን ያለችውን ትግራይ አስተሳሰብ፣ የወጣቱን እይታ አይፈልግም ጦርነት በትግራይ የሚንቀሳቀሱ ተቋሚ ፖለቲካ ፓርቲዎች በሻቢያ እያስፈራሩ ነው። አንፈልግም ከሻእቢያ ጋር መተባበር እያለ ነው። ድፍን የትግራይ ህዝብን የሻዕቢያ ስፒድ ብሬከር ለማድረግ ያቀዳችሁ ሰዎች ልትታቀቡ ይገባል። የዛሬ አምስት ዓመት ያስጨፈረበትን የጦርነት ዜማ የዛሬ አምስት ዓመት ዘምቶ ያዛመተበትን ፕሮፖጋንዳ ሳይጨምር ሳይቀንስ ይዞ ይመጣል። በሚሰጥ በጀት ወታደር እያስታጠቅበት፣ በሚሰጥ በጀት ልማት አትሰራ። የትግራይ ህዝብ መች ነው ከኢትዮጵያ ልማት የሚቋደሰው? ይህ ፖለቲካሊ ግምገማ ማጣት፣ ፖለቲካሊ ስር የሰደደ ሀሳብን መስራት አለመቻል፣ ፖለቲካሊ መረታት፣ ፖለቲካሊ አሁናዊውን ሁነት በሴራ ብቻ ከመገምገም ባለፈ ንቀት ነው ምንም ማያመጡ ብሎ ማመን እነሱን አሁን እንዴ ጦርነት ነጋሪት ውስጥ የሚያስጎስማቸው ነጋጠባ ጠባ ባሩድ የሚያሸትታቸው ጠዋት ማታ ታንክ የሚያስኳኳቸው ነገር ምንድን ነው የሻዕቢያ ኮዝ ነው የትግራይ ወጣትን ሲያዩት በቃ ለእነሱ የሆነ ለእናንተ እንዲሞትላችሁ እናንተ ለምትፈልጉት ነገር ብቻ የተፈጠረ አካል አደለም እኮ ለመኖር ዓላማ ያለው ተስፋ ያለው ነገ ያለው እንደ ሌላው ኢትዮጵያዊ መኖር የሚፈልግ ወጣት ነው ሰላም ጤና ይስጥልን ውድ ዮሐንስ ኮነር ቤተሰቦች፣ እንዴት አላችሁ አላችሁ ሆይ አለን አለን። እኛ ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምረዋል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁናዊ ክተቶችን ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ የምንመለከት ይሆናል። ዮሐንስ ኮነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ ድንሰፋ የበለጠ እንድንተልቅ ያገዘናል። እናሱን አድርጉልን። ቪዲዮዎቻችን ተለያዩ የቴሌግራም ግሩፖችም ሼር ብታደረጓቸው በጣም በርካታ ሰዎች ጋር እንድንደርስ ያግዘናል። እና እሱ እንድታደርጉልን ሼር እንድታደርጉ፣ ላይክ እንድታደርጉ፣ ሰብስክራይብ እንድታደርጉ ጠይቄ ነው የምጀምረው። ዛሬ በቆይታችን በጣም በጣም ግሩም የሆኑ ጉዳዮችን እናነሳለን። የተረጋገጠውን የባህር በር ጉዳያችን እንፈትሻለን። ህወሓት ለይቶለታል። የጦርነት ልመናውና የጥይት ማብረጃ ለመሆን የተያዘው ሩጫ ምን ድረስ ነው? የኤርትራ ቤተመንግስትን እያፍረከረከ ያለውስ ጉዳይ ምንድን ነው የሚለውን በስፋት የምንነጋገርና የምናነሳ ይሆናል። በድጋሚ ሼር ላይክ እንድታደርጉልኝ ጠይቄ ነው የምጀምረው። እንግዲህ እንደምታውቁት በትናንትናው ዕለት የሁለቱ ምክር ቤቶች የጋራ የመክፈቻ ስነስርዓት ተደርጎ ነበር። በዚህ የጋራ የመክፈቻ ስነስርዓት ላይ የኢፌድሪ ፕሬዝዳንት ፕሬዝዳንት አያስ ቀስላሴ ንግግር አድርገዋል። የፕሬዝዳንቱ ንግግር ከልብ ላደመጠ የፕሬዝዳንቱ ንግግር ሀሳቡን ሰጥቶ ለሰማ ሰው ኢትዮጵያ ባለፈው ዓመት ምን ያህል ከፍተኛ ድሎችን እንዳስመዘገበች የሚያሳይ ነው። እውነትም አንድ ዓመት ብቻ ነበር ወይ ብሎ ለመጠየቅም የሚያስገድድም ነው። ይህ ሁሉ ነገር ተፈጥሮ ነበረ ወይስ ብሎ መጠየቅ ራሱ ያባት ነው። ሁሌ እንደምለው ያው ጠቅላይ ሚኒስትር አብይ አሕመድ እና መንግስታቸው ይሰራል ስራ መንግስቷቸው ስራ ይሰራል። በደንብ ነው ስራ የሚሰሩት። ዘር ይዘራሉ መኸሩም ይደርሳል። ነገር ግን መኸሩ ይደርሳል ፍሬ ይደርስና ወፍ ይበለዋል። ወፍ ይበለዋል ማለት በአግባቡ አይነገርም፣ በአግባቡ አይተረክም፣ በአግባቡ አይወራም። ትላንት አሁን ፕሬዚዳንቱ የነገሩንን ድሎች አመቱን ሙሉ በተፈጸሙ ቁጥር ተደጋግሞ ሊነገረን በሆኑ ቁጥር እየተደጋገመ ልንሰማው የተገባ ጉዳይ ነበር። በውሸት የተደበቀ በጫጫታ የተደበቀ በተራርፋ የተደበቀ አንጸባራቂ ዲፕሎማሲያዊ እና ኢኮኖሚያዊ ብሎ ማህበራዊ ድሎቻችንን ነው። ፕሬዝዳንት አያስ ቀስላሴ ትናንትና የዘረዘሩት በዝርዝር እመለስበታለሁ፣ አለው ነገር ግን ነገሩን እንዲሁ ለመናገር ነው። እጅግ ድንቅ የሆኑ ስኬቶችን ኢትዮጵያ ባለፈው አመት እንዳስመዘገበች ያተተ ንግግር ነው ያደረጉት እና ፕሬዝዳንቱ፣ ሁሌ እንዲህ ከስር ከስር ቢነገር መልካም ነው። ድሉ ቢነገር ቢተረክ፣ እኛና እናንተ እኮ ህዳሴን የመሰለ ትልቅ ድል ይዘን በአግባቡ ያልተረክን በአግባቡ ያላወራን ስለ ኒኩሌር አውርተን በአግባቡ ያልተረክን በአግባቡ የዘመናችንን መልክ ያላወራን የተፈጥሮ ጋዝን የሚያህል ነገር ወጥቶ በልኩ መተረክ በልኩ ማውራትና መሸጥ የተሳንን ምስኪኖች ነን። ይታዘናል፣ ለእኛ ማዘን ነው። ተነገረለትም አልተነገረለትም፣ ተወራለትም አልተወራለትም፣ ምንም ጭቃ ለቀለክበትም አለቀለክበትም መንገዱን የሚቀጥልና የሚያጸና ግን አራት ኪሎ አለ አሸናፊነቱንም አስቀጥሎ እየቀጠለ ነው እና በጣም ደስ የሚል ጉዳይ ነው። የፕሬዚዳንቱ ንግግር እንዳለ ሆኖ ፕሬዚዳንቱ ሌላ አንድ ጠንካራ ጉዳይን አንስተዋል። የአሰብን ጉዳይ ወይ ደግሞ የባህር በርን ጉዳይ፣ የባህር በር የማግኘታችን ጉዳይ፣ የባህር በር ባለቤትነታችን ጉዳይ የማይነዋወጥ ደረጃ ላይ እንደደረሰ ተናግረዋል። ምን ይሻላል እንግዲህ። ዋጡት ዋጡት። ማግኘታችን ብቻ አይደለም ደሞ እኮ ተረጋገጠው፣ የምናገኝበት መንገድም ነው። የምናገኝበት መንገድ ሕወሓትንና መሰሎቿን የሻዕቢያ ተላላኪዎችን አላስፈላጊ የሚያደርጋቸውም ጭምር ነው። የኢትዮጵያ መንግስት፣ የባህር በር ጥያቄውን እያነሳ ያለው በወሰዳችሁበት መንገድ ለመመለስ አይደለም ባልሞከራችሁት ነገር ግን በሚቻለው በሰላማዊና በዲፕሎማሲያዊው መንገድ ነው። እሱንም አስረግጠው ነው የተናገሩት። የኢፌዴሪ መንግስት የባህር በር የማግኘት ጥያቄ የማይገለበቅ ደረጃ ላይ የማይቀለበስ እንትን ላይ አቋም ላይ ሊደበቅ የማይችል እንደ ግንባር ስጋ ያፈጠጠ ሀቅ ላይ ደርሷል ሲል አንድም ጥይት አልተኮሰም በዲፕሎማሲያዊና በዲፕሎማሲያዊ አካሄድ ብቻና ብቻ ዲፕሎማሲ ሲባል ጦርነት ጦርነት ጦርነት ይላሉ በግድ ነው እንዴ እንዲሁ ያለ ጦርነት በሰላማዊ እና በዓለም አቀፋዊ ህግ መሰረት እናገኘዋለን ችግር የሉ ችግር የሉ ምን ጦርነት ጦርነት ብሎ ማሰብሰብ ምን ታደርፋል ያውቃሉ የማይቀለበስ ደረጃ ላይ እንደደረስ ይሄኛው ጉባኤ ይሄንን ከፍ ያለ ጉዳይ ሲያነሳ የህወሃት ጉባኤ ደግሞ ምን አነሳ? የሁለት ጉባኤዎች ወግ። ይሄኛው ስለ ኢኮኖሚ ከፍታ፣ ይሄኛው ስለ ሀገር እድገት፣ ይሄኛው ስለ ልማት፣ ይሄኛው ስለ ወደብ፣ ይሄኛው ስለ ቀይ ባህር ሲነጋገር እዛ ቁጭ ያሉት የታደሰ ወረደና ቡድንና ጀሌዎቻቸው ጉባኤ ደግሰው እኔ እኮ ይገርመኛል አይደክማቸውም እንደ መሰብሰብ ሰው አርባ ምናምን ዓመት እንደተሰበሰበ መሰብሰብ በቃ ተሰብስባችሁ አንድ አይነት ሙዚቃ ተሰብስባችሁ አንድ አይነት ዜማ ተሰብስባችሁ አንድ አይነት ጉዳይ ማውራት በራሱ አይደክማችሁ አይደክማችሁ አይሰለቻችሁ እዛ ቁጭ ብለው አሁን የሚያወሩት የጦርነት ጉሰማ ነው በቃ አሁንም፣ ታደሰ ወረደ የሚባሉ ሰውም አሉ። አብረው ይጎስማሉ፣ አብረው ያስጎስማሉ። የፌዴራል መንግስት እኮ አልዋጋም አለ እኮ በቃ አለ፣ አይዋጋም። በነገራችን ላይ በቃ አሁን ተዋጋው ቅርብ ሰዓት ተዋጋው፣ በቃኝ አለ እኮ። በቃ ምን ታደርጋላችሁ? ምንድነው እንዲህ ለሻቢያ የጥይት ማብረጃ ለመሆን እንዲህ ማኮፍኮፍ የፌዴራል መንግስቱ? ያኔ እሺ ጥቃታችሁ፣ ጦርነቱ የተጀመረበት ኢሚዲየት ኮዝ የሰራችሁት ግፍ አመክንዮ አለ። ከዛ ደግሞ 80% የሚሆነው የአገሪቱ ትጥቅ ሊያጠፋ ሊያውድ የሚችል እጃችሁ ላይ ነበረ። ምናምን ምናምን በጣም ብዙ ነገር ነበር። ሰሜንዝ ላይ የፈጸማችሁት አሰቃቂ ግፍ ኢሚዲየት ኮዝ ነበር፣ በዛ በዛ የተነሳ ጦርነት ውስጥ እንትን ተብሏል። አሁን ግን ምንም ከናንተ ጋር የሚያዋጋው ነገር የለም ፌደራል መንግስት ከእናንተ ጋር የሚያላፈው ጉዳይ የሚለው እምቢ ያላችሁ ለዛ ነው። ራሱ የትግራይ ህዝብ አንቅሮ ይተፋችኋል። እስቲ ባካችሁን አሁናዊውንና የዛሬ አምስት ዓመት አሁንም የምትሰሩትን ፕሮፖጋንዳ ስትሰሩ የነበረውን የትግራይ ህዝብ ሜንታሊቲ መዝኑት። የዛሬ አምስት ዓመት የነበረችውን አዋክባችሁ ነጥላችሁ የያዛችኋትን ትግራይና አሁን ያለችውን ትግራይ አስተሳሰብ የወጣቱን እይታ የው አይፈልግም፣ ጦርነት እናንተንም አይፈልጋችሁ። ለዚህ ማስረጃችን ትናንትና ብቻ ቁጥራቸው ከአምስት መቶ ሚልቅ ወጣቶች ወደ ሀራ መሬት ሄደዋል። በትግራይ የሚንቀሳቀሱ ተቋሚ ፖለቲካ ፓርቲዎች በሻቢያ እያስፈራሩን ነው፣ አንፈልግም ከሻቢያ ጋር መተባበር እያለ ነው። ድፍን የትግራይ ህዝብን የሻቢያ ስፒድ ብሬከር ለማድረግ ያቀዳችሁ ሰዎች ልትታቀቡ ይገባል። አይሆንም እንዴ! ሰው የዛሬ አምስት ዓመት የተጠቀመበትን ሙዚቃ የዛሬ አምስት ዓመት ያስጨፈረበትን የጦርነት ዜማ የዛሬ አምስት ዓመት ዘምቶ ያዛመተበትን ፕሮፖጋንዳ ሳይጨምር ሳይቀንስ ይዞ ይመጣል። በዛ ፕሮፖጋንዳ በዛ ካሄድ ወጣታው ነርታችሁ ምን እንዳደረጋችሁ ትቆጣጡ ያውቃል። ምን አተረፍኩ ብሎ ይጠይቃል። አሁን ዘመኑ እንደ ትናንትና አይደለም። በጣም የሚያሳዝነው ግን የፌዴራል መንግስቱ ወደ ጦርነት አይገባላችሁ። በጣም ነው የምታሳዝኑኝ። ማለት ያሳዝናል። ምንም የፌዴራል መንግስቱን ከናንተ ጋር ጦርነት ሊያደርግ የሚችል አስገዳጅ ምክንያት የለበትም። አይደለም ከናንተ ጋር ካለቃችሁ ጋር አይገባላችሁ። በግድ ነው እንዴ? እንጂ እንደናንተ ስራ እኮ በጣም በተደጋጋሚ በጣም በርካታ ነገር አድርጋችኋል። የፌዴራል መንግስቱን ሉዓላዊ መብት ተጋፍታችሁ የትግራይ ህዝብ ጥሪ እናደርጋለን ምናምን ትላለህ፣ የኤርትራ ህዝብ ጥሪ እናደርጋለን ትላለህ። ማን መብት ሰጠህ? ማን መብት ሰጠህ? በሚሰጥ በጀት ወታደር እያስታጠቅበት፣ በሚሰጥ በጀት ልማት አትሰራ። የትግራይ ህዝብ መች ነው ከኢትዮጵያ ልማት የሚቋደሰው? በዚህ ሰዓት ህወሓት ሞታለች። የሞት ሰርተፊኬቷ ላይ ማህተቧን መጥቶ ሊሸኛት የሚገባው የትግራይ ህዝብ ነው። መች ነው ኢትዮጵያ ውስጥ ካለው በረከት የምቋደሰው? ብሎ መጠየቅ አለበት። እኔ ለሻዕቢያ መገልገያ አልሆንም። ትናንትና ለራሳችሁ መዳኛ አትጠቀማችሁ፣ አሁን ደግሞ አታፍሩም ሻዕቢያን በሬ ልታድኑ ነው ወይ ብለ መጠይቃለሁ። በእርግጥም የሚጠይቅ ወጣት ደግሞ ተፈጥሮ የሚጠይቅ ወጣት አለ። የሚጠይቅ ወጣት አለ። ትግራይ ውስጥ በጣም እንትን ነው፣ የሚጠይቅ ወጣት አለ። ግፉ ሞልቶ ፈሷል። ጽዋው ሞልቶ ፈሷል። ህወሀት አሁን በቻለችው አቅም ለምሳሌ አሁን ትናንትና ከተነሳው ፓርላማ ነጥቦች አንዱ መጩ ምርጫ ፍትሐዊ ሰላማዊና በጣም እንትን ሆኖ እንዲካሄድ መንግስት ሁሉንም ጥረት ያደርጋል። ህወሀት በቻለችው መጠን በምትችለው አቅም በሙሉ ማድረግ የምትፈልገው አንድ ጉዳይ ቀጣዩን ምርጫ ማስቀረት አሁን ባለው ህጋዊ ቁመናዋ ህወሀት የቀጣዩ ምርጫ መወዳደር አትችልም ቀጣዩን ምርጫ መወዳደር አለመቻሏ ደግሞ አሁን እንደዚህ ነገር ለመጠምዘዝ ለመጠምልበል ምናምን የምትሞክርበትን በጊዛዊ አስተዳደር ውስጥም ሰርጋ ምናምን ገብታ ቢሮዎች ይዛ ፖሊሲ በፖሊሲ የምትንትምልበትን በመዋቅር የምትበጠብጥበትን መስሪያ ቤቶች ከእጁ አይነት ቀተል ትግራይ ላይ ምርጫ ይካሄዳል። በምርጫ ያሸነፈው ኃይል ደግሞ የመንግስት መዋቅርን ይዛል ማለት ያቺ ምርጫ ከመድረሷ በፊት ነው። አሁን እንግዲህ የመጨረሻ መፈራገጥ ግንብሶባቸዋል ጭራሽ። ባወራችሁ ቁጥር ቁልቁል ነው የምትሄዱት፣ በተሰበሰባችሁ ቁጥር ወደ ቁልቁል ነው የምትነዱት። ፖለቲካሊ በጣም ከባድ የሆነ ይሄ አለመረጋጋት ውስጥ ነው ያሉት። ለሰከንዳት ቆም ብለው አዩ። ከጦርነት ወደ ጦርነት አዙሪት ህዝብን ይዞ መግባት በራሱ የሚያመጣው ክራይሲስ ቀላል የምትባል አይደለችም። በእርግጥ ያዙልኝ ብለህ በአደራ የሰጠኸውን እቃ፣ የምን የአደራ እቃ ነው የአገሬ ነው አምጡ የሚል ደግሞ ጀግና በዛ ላይ ሲጨመርብ፣ ምን እንደምትሆን ከባድ እንደ ሰው እኮ በልኩ እንደው የሚያብራራላቸው እና የሚተርክላቸው ጠፍቶ ነው እንጂ ዶክተር አብይ አሕመድ አሊ የሚባል ሰው መጥቶ እምን ውስጥ እንደከተታቸው እምን ውስጥ እንደዘፈቃቸው እንትን ማለት በጣም ከባድ ነው የሚሆነው። በቃ አልቻሉትም፣ አልቻሉትም። ቢችሉ እኮ ችግር የለውም። የአሁኑም ብቻ አይደለም የዘመናት የቀመሯትን ከሳህል እስከ ደደቢት ተዋልደው ኖሮ ምናምንና እንትን ያሏትን ያረቀቋትን ፖለቲካዊ ዳይናሲቲ ፍርክስክስ ነው ያደረገው። ታሪክ ይተርከዋል። ባይዘይ የነገው ትውልድ እየተመራመረ ያነሰዋል። ይሄን እና ይሄንን ከግምት ውስጥ ማስገባት ያባትም አይደለም እናንተ ሻዕቢያ የናፈቀውን ጦርነት አያገኝም ከኢትዮጵያ መንግስት ራሱ ገፍቶ ካልመጣ በስተቀር ምክንያቱም የኢትዮጵያ መንግስት ያ ጦርነት ማግኘት የሚችልበትን ጫናም ስራ መስራት ለሚችል ያውቃል በዛም ከሆነ ደግሞ የሰሞኑን ዓለም አቀፍ አያተ ታዋቂ አይታለ አቅም አቋም ምናምን አለ ሻዕቢያ አቅምና እና አቋሙን ያውቃል ካላበደ በስተቀር ጅራፍ አይማዘዝም ካላበደ በስተቀር። የፕሬዝዳንቱ ንግግርም አስረግጦ የሚነግረን እሱን ነው። እነዚህኞቹ ለተሸናፊ ለመገረድ ነው። ያንን ምስኪን ህዝብ እንግዲህ እንትን እያሉ ያሉት ያም ተላልኮ ነው፣ እነሱም ተላልከው ነው። በእርግጥም ቢሆንም የትግራይ ህዝብ አሁን መገፍተር መግፋት አለበት፣ ወዲያ መጣል አለበት። ትግራይ ከኢትዮጵያ በረከት መቋደስ አለባት። የትግራይ በጀት አሁንም በጊዜው ስላደረስም የሚሄደው በጀት ለወታደርና ለጀነራል እየተሰጠ እንትን መሆን የለበትም በቃ መብቃት አለበት መቆም አለበት መቆም አለበት አንዳንዴ ፖለቲካ ከሆኖ መቆም አለበት ስላለም ብቻ አይቆምም ምናምን መነገር ያለበት ጉዳይ ግን መነገር አለበት መተረክ ያለበት ጉዳይ ግን መተረክ አለበት መነሳት አለበት መዘርዘር አለበት መወራት አለበት ህወሓት በስብስ አለች በስብሳለች እንደዚህ ከነካት ፍርክስ የምትለው በዚህ ሰዓት ከህወሓት ጋር ጦር መማዘዝ ዋይዘው ምንም ትርፍ የለውም። የሞተ መግደል ጀግና ያስብልም። ህወሓት ሞታለች፣ ተፈርክሳለች። አሁን የቀረው የትግራይነት የእንትንን ህዝብ ነፃ ማውጣት ነው። እንደ ህዋት እኮ ኮዝ እራሱ የላትም ማለት፣ ተፈናቃይን ምክንያት አድርጋ እንዳትዋጋ ፌዴራል መንግስቱ መልሱ እያለ እየለመን ነው፣ እየሰራ ነው። በራሳቸው እንትን ያልሰሩት መሬቴ ምናምን ምናምን እንዳትል በህግና በማዕቀፍ ይፈታ እያለ ነው። በጀዴ ምናምን ምናምን እንዳትል እየተሰጠ ነው። ምንም የቀረ ነገር የለም። ያኔ አዋክባ ምናምን ነው በርጌኒ ፓውሩ ምናምኑ ነበራት። አሁን እኮ እሱም የለም። በምን ምክንያትነት ልትዋጋ ነው? ማለት አዋጊ ምክንያት እራሱ የላትም። ሁሉንም እኮ በተግባቦት እንስራ እያለ ነው ፌደራል መንግስቱ። ለሁሉም መልስ ሚሆን መፍትሄ አቅርቧል ለዛውም ሲጠይቁት የነበረውን አይነት መፍትሄ በትክክል ጀስቲስ ያለበት በጣም በፍትህ የተሞላ መፍትሄ አምጥቷል። እነሱን አሁን እንዴ የጦርነት ነጋሪት ውስጥ የሚያስጎስማቸው ነጋጠባ ባሩድ የሚያሸትታቸው ጠዋት ማታ ታንክ የሚያስኳኳቸው ነገር ምንድን ነው? የሻዕቢያ ኮዝ ነው። ለሻዕቢያ የውጊያ ኮዝ ደግሞ የሚማገድ ኢትዮጵያዊ ተጋሩ ኢትዮጵያዊ ወንድም እንዲኖር አንሻም። እኚህን ገፍትሮ መጣል ነው ወዲያ ለማል እንዴ ይሉ ኢንታቪሶች ማለት ህዝቡን እንዴት እንደሚያስቡት እኔ አንዳንዴ ግራ ይገባኛል። በጣም ይሉ ኢንታቪሶች ናቸው፣ በጣም ጨካኞች ናቸው። ማለት ይሉ ኢንታቪሶች ይሄ ንቀት ነው። ንቀት ነው። በነገራችን ይሄ ፖለቲካሊ ግምገማ ማጣት፣ ፖለቲካሊ ስር የሰደደ ሐሳብን መስራት አለመቻል፣ ፖለቲካሊ መረታት፣ ፖለቲካሊ አሁናዊውን ሁነት በሴራ ብቻ ከመገምገም ባለፈ ንቀት ነው። ምንም አያመጡም ብሎ ማመን የትግራይ ወጣትን ሲያዩት በቃ ለነሱ የሆነ ለእናንተ እንዲሞትላችሁ እናንተ ለምትፈልጉት ነገር ብቻ የተፈጠረ አካል አይደለም እኮ። ለመኖር ዓላማ ያለው፣ ተስፋ ያለው፣ ነገ ያለው እንደ ሌላው ኢትዮጵያዊ መኖር የሚፈልግ ወጣት ነው። ያማችኋል። እንደ እናንተ ወጣት ስታዩ ደም ነው እንዴ የሚያምራችሁ? ምን አይነት እንደዚህ አይነት ለራሳቸው አልፈው ደግሞ ለሰው ፊዳል ያደረጉት አይሆንም እንደዛ መስዋዕት አታደርጉትም አታደርጉኝምም፣ እያለ ነው። አይሆንላችሁም፣ ይበላችኋል። በነገራችን መኪናችሁን እየነጠቀ የሄደው ወጣት ነገ ከነገ ወዲያ ነፍሳችሁን እየነጠቀ ሳሄድ ከቀልባችሁ ብትሆኑ ነው የሚሻላችሁ። ሌላው የተረጋገጠ ነገር ነው ለማታስቀሩት ነገር በባህር በራችን ምናምን፣ እሱም አታስቀሩት ጉዳይ በእርግጠኝነት ነው። ረጅም ጊዜ ራሱ አይፈጅም ረጅም ጊዜ ራሱ አይፈጅም። በነገራችን ሆነ ረጅም ጊዜ የሚፈጅ የሆነ ያንከባላችሁ የምታቆዩት አጀንዳ ራሱ እንዳይመስላችሁ፣ አይሆንም። እንደዛም ስለማይሆን እንትን ነው። ሌሎቻችሁ ሀገር ምትወዱ ኢትዮጵያውያን ግን እንኳን ደስ አላችሁ ነው የምንለው። እነዚህ ግን እንደምትዋቸው እንግዲህ እንትን ማለት ነው። ምንነታቸውንና ማንነታቸውን መለከት ከፈለጋችሁ የፓርላማውን ነውና የነሱን ጉባኤ ይዛችሁ፣ የሁለቱ ጉባኤዎች ወግ ብላችሁ ቋንቋውን ወሬውን መለየት ነው። አንደኛው ጋር ተስፋ፣ አንደኛው ጋር እድገት፣ አንደኛው ጋር ልማት፣ አንደኛው ጋር ልህቀት አንደኛው የጦርነት አዙሪት፣ አንደኛው የጦርነት ነጋሪት። የተለመደ የሆነ ሴራ ምናምን ልዩነቱ የሚታይ ነው ለማለት ነው። በተደጋጋሚ ፓርላማውን ጉዳዮች እየመጣ እንዳሳለን እንመለከታለን። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። ዮሀንስ ኮነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ፣ ደግሜላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ዋንስ ኮነንን ላይክ ሰብስክራይብ አድርጉ። ቸልቆዩን የነገሰ የበለን ቺየርስ